አማራ ልማት ማኅበር ከዩኒሴፍ እና ማስተር ካርድ ፋውንዴሽን ጋር በመተባበር በሚቀጥሉት ሶስት ዓመታት ከ67ሺ በላይ ወጣቶች ተጠቃሚ ለማድረግ ስራ መጀመሩን የማህበሩ ዋና ስራ አስፈጻሚ አቶ መላኩ ፈንታ አስታወቁ። ወጣቶች ተጠቃሚ ከሚሆኑበት አንዱ አእምሯቸውን ለስራ ዝግጁ እንዲሆኑ ማድረግን ጨምሮ በተለያዩ ትምህርቶችም ውስጥ ሆነው ወደ ስራ ሽግግር እንዲያደርጉ የሚታገዝበት መሆኑን ደግሞ የተናገሩት በዩኒሴፍ በአማራ ክልል ጽሕፈት ቤት ተወካይ አስተባባሪ ዶክተር አምባነሽ ነጮ ናቸው። ጌታቸው ስንታየው ተጨማሪ አለው። አማራ ልማት ማኅበር ከዩኒሴፍና ማስተር ካርድ ፋውንዴሽን የብቁ ወጣት ፕሮግራም ማስጀመሪያ ፕሮግራም ተካሂዷል። በፕሮግራሙ ማስጀመሪያ ንግግር ያደረጉት በዩኒሴፍ በአማራ ክልል ጽሕፈት ቤት ተወካይ አስተባባሪ ዶክተር አምባነሽ ነጮ ወጣቶችን ተጠቃሚ ለማድረግ በሚሰሩ ስራዎች ሶስት መሰረታዊ ነገሮችን እንደሚጠብቁ አስገንዝበዋል። ወጣቶቹን በሜንታል እንዲሁም ደግሞ በሳይኮሶሻል ሰፖርት ዌልቢንጋቸውን ለስራ ዝግጁ በማድረግ አንድ ዘርፍ ይሆናል ማለት ነው። ሁለተኛው በትምህርት በስራና ስልጠና በክህሎት ዘርፍ ውስጥ የምንሰራ ይሆናል። ሶስተኛ የሚሆነው በተለይም ደግሞ ከትምህርት አክሰስ የወጡ በተለያየ ትምህርት ላይም ሆነው ወደ ስራ ሽግግር የምናግዝበት ሶስት መሰረታዊ ፕሮግራሞችን የያዘ ነው የሚሆነው። የአማራ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታ በበኩላቸው በክልሉ በሚገኙ ለችግር ተጋላጭ በሆኑ በተመረጡ 23 ወረዳዎች የሚገኙ ወጣቶችን ተጠቃሚ የሚያደርግ ፕሮጀክት ስራ መጀመሩን አስታውቀዋል። ይህ ፕሮጀክት ለየት የሚያደርገው እንግዲህ የወጣት የስራ እድል ፈጠራ ስንል ቀጥታ በራሱ በለመድ ነው ኮንቬንሽናል በነበረው የወጣት የስራ እድል ፈጠራ ሳይሆን ከቤዚክ ቴማቲክ ኤሪያዎች ጋር ከትምህርት፣ ከጤና፣ ከወሽ የተያዙ ኢንተግሬትድ የሆኑ ነገሮችን አካቶ የሚሄድ ነው። ስለዚህ ይሄ ትልቅ ፕሮጀክት ትልቅ አስተሳሰብ ያለው ካሳካ ነው ደግሞ መሰረታዊ ዲፓርቸር ለወጣቶቻችን ለማህበረሰባችን በተለይ ደግሞ በኮንፍሊክት አፌክትድ ለሆነው አካባቢ ትርጉም ያለው ለውጥ ተነሳሽነት ይሄኛው ከተነሳሳ ይቻላል ይቻላል ተሰብሮ መቅረት አይኖርም። ይቻላል ተነስተን አቅማችን ገንብተን አስተሳሰባችን ቀይረን ልማታችን እናሳካለን የሚል አስተሳሰብም ትልቁ ነገር ማይንድ ሴታችን አንሎክ ማድረግ ነው። ይቻላል የይቻላል መንፈስ ከዳበረ መስራት የምንፈልገው ዓላማ ላይ መድረስ ወጣቶቻችን ወደ ትምህርት የመመለስ ወደ ስራ እድል የመመለስ የይቻላል መንፈስንም ጭምር የሚያመጣ ስለሆነ ሁላችሁም ተረባርባችሁ የኔ ነው ብለን የወጣቱ ጉዳይ የኔ ነው የአልማ ጉዳይ የኔ ነው የክልሉ ጉዳይ የኔ ነው ብለን በጋራ እንድንሰራው ጥሬን እያቀረብኩ የተሳካ ውይይት እንዲሆንልን እንመኛለሁ። በማጠቃለያም የአማራ ልማት ማኅበር ቦርድ ሰብሳቢ ዶክተር ሙሉነሽ ደሴ ወረዳዎች የተመረጡት ከተጋላጭነትና ከፍታዊነት መሆኑን በመጠቆም የተነሱ ሀሳቦችን ለነገ ታሳቢ የሚያደርጉና ወደፊት በትኩረት እንዲሰራ የሚያደርግ ነው ብለዋል። አንግላይተ አይታችሁ ለቀጣይ ተደራሽ እንዲሆን ፍታዊ እንዲሆን ለማድረግ ክራይቴሪያዎቹ ግልጽ እንዲሆኑ ማድረግ እነዚህ እነዚህን በምንችለው ልክ ይህንን ሪዘርቭ እንድናደርግ መስራት ካልሆነ በስተቀረ ሁሉንም ማዳረስ ስለማንችል ነው። እነዚህም ብቻ የመረጥ ነው የሚለውን ነገር እንድትወስዱ አደራ ማለት ፈልጋለሁ። በሂደት የሚያጋጥሙን ችግሮች ካሉ እና የአሰራር ግድፈቶች ካሉ ደግሞ እየተወያየን እየተመካከርን ማናስተካክለው እንደሌለ እንድትይዙልኝ ፈልጋለሁ። ፕሮጀክቱ በተመረጡ ሀያ ሶስት ወረዳዎች በሶስት አመታት ከ67 ሺህ በላይ ለሚሆኑ ወጣቶች ተጠቃሚ የሚያደርግ ሲሆን 80 በመቶ የሚሆኑት ሴቶች ሲሆኑ አስር በመቶ የሚሆኑት ደግሞ አካል ጉዳተኞች መሆናቸውን ለመገንዘብ ችለናል።